ሰላም፣ ጤና ይስጠልኝ። የዶክተር ዮናስ ቤተሰቦች እንደምናላችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ቡና በወተት መጠጣት ወይንም በተለምዶ ማኪያቶ እያልን የምንጠራውን መጠጣት እስቲ ለሰውነት ያለውን ጥቅምና ጉዳት እንመልከት። አሁን ብዙ ሰዎች እኔ ቡና አልወድም እያሉ ማኪያቶ ይጠጣሉ። እኔ ባዶ ወተት አልወድም እያሉ ማኪያቶ ቡና እየጨመሩ መጠጣት አለ። አንዳንዶች ደግሞ ባዶ ወተት፣ ባዶ ቡና፣ እንደዚህ አይነት ነገሮች የተለመዱ ናቸው። ነገር ግን ማወቅ ያለባቸው አሁን ቡና ባዶን ሲወሰድ የራሱ ጥቅም ጉዳት አለው። ወተትም ባዶን ሲወሰድ የራሱ ጥቅም ጉዳት አለው። ቡናና ወተት አንድ ላይ ተደባልቆ ደግሞ ሲወሰድ የሚያመጣው ነገር ደግሞ ሌላ ነው። ስለዚህ እስቲ ጥቅሙ ምንድን ነው ጉዳቱ ምንድን ነው? ብንወስደው፣ መቼ መውሰድ አለብን፣ እንዴት መውሰድ አለብን የሚሉትን ነገሮች ሁሉ ዛሬ ስ ስለ ቡና በወተት ስላሉ ነገሮች መሰረታዊ ሀሳቦችን እነግራችኋለሁ። አብራችሁኝ ቆዩ። ዶክተር ዮናስ ቻናል ላይ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ በርካቶች ጋር ደርሶ ይህ ግንዛቤ እንዲኖራቸው እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። ቡና በወተትን ስንመለከት በነገራችን ላይ አሁን አንድ ሲኒ ጥቁር ቡና ምንም አይነት ስኳር ያልገባበት፣ ምንም አይነት ነገር ያልገባበት ባዶ ጥቁር ቡና መውሰድ አንድ ስኒ መውሰድ ለሰውነት በርካታ ጥቅም ይሰጣል። በነገራችን ላይ ከዚህ በፊት ስለ ቡና ጠቀሜታ ከቡና ጋር ተያይዞ ያሉ ነገሮችን በርካታ ቪዲዮ ሰርችላቸዋለሁ። ስለ ቡና ጥቅምም ጉዳትም በደንብ ግንዛቤው እንዲኖራችሁ የምትፈልጉ ሰዎች ቀደም ያሉ የሰራኋቸውን ቪዲዮ ብትመለከቱ መልካም ነው። አሁን እዚህ ጋር ብቻ ለብቻና አንድ ላይ ጉዳቱን በተወሰነ ስነግራችሁ አንድ ስኒ ስኳር ያልገባበት ባዶ ቡና ብትወስዱ በርካታ ጥቅም ይሰጣቸዋል። በተለይ በተለይ ክብደት ከመቀነስ ጋር ተያይዞ ምክንያቱም ባዶ ጥቁር ቡና ስኳር ያልገባበት ቡና ምንም አይነት ፋት የለውም በውስጡ። ይሄ በተለይ ክብደት መቀነስ ለምትፈልጉ፣ ይሄ ውፍረት በውርጭ እንዲህ አይነት ነገር ላለባችሁ ሰዎች ለመቀነስ ይረዳችኋል። ይሄ ማነቃቃት አቅሙ ከፍተኛ ነው። እንደዚህ አይነት ነገሮችን ይሰጣችኋል። ታዲያ አንድ ብርጭቆ ቡና በወተት ቢሆን ግን የምናገኘው የምናጣው ነገሮች ይለያያሉ። ለምሳሌ አንድ ጥቁር ቡና ባዶን ስንጠጣና ና አንድ ብርጭቆ በተመሳሳይ ቡና በወተት ብንጠጣ ይለያያል። ለምሳሌ ቡና በወተት ከሆነ በዛ ላይ ደግሞ ስኳር ጨምራችሁ የምትጠጡ ከሆነ ይኸውን ለምሳሌ ወደ ሃምሳ ስድስት ነጥብ ሰባት ፐርሰንት ካሎሪን ይገኝበታል። አንድ ቡና በወተት አንድ ስኒ ቡና በወተት በስኳር ሲሆን፣ ከዛ ውጪ ከፍተኛ ፋት ይኖረዋል፣ ካርቦሃይድሬት ይኖረዋል። በነገራችን ላይ ይሄ ነገር አሁን እንደ ወተቱ አይነትና መጠን ይለያያል። አሁን ይሄ ትክክለኛ ፐርሰንቱን ለማስቀመጥ የተጠቀማችሁት የወተት አይነት፣ ወተቱ በውስጡ ያለው የቅባት አይነት፣ እነዚህ ነገሮች ሁሉ ይወስነዋል። ደግሞ ብዛቱም ይወስነዋል። አንድ ብርጭቆ ላይ ምን ያህል ፐርሰንቱ ወተት ነው፣ ምን ያህሉ ቡና ነው? እነዚህ ነገሮች ሁሉ ይሰላሉ። ነገር ግን እንደ አጠቃላይ የካሎሪ መጠን የፋት የካርቦ ሃይድሬት መጠን እነዚህ ነገሮች ሁሉ ከፍ ብለው ይስተዋላሉ። ይህን በደንብ ማወቅ አለባችሁ። በነገራችን ላይ በተለይ በተለይ በቀን ውስጥ አሁን አብዝታችሁ የምትጠቀሙ ከሆነ በተለይ ከዚህ ከስኳር ሕመም ጋር ተያይዞ የስኳር መጠናችሁን ከፍ በማድረግ ለስኳር ሕመም ሊያጋልጣችሁ ይችላል። አሁን በተደጋጋሚ በቀን ውስጥ ቡና በወተት የመጠጣት ልምድ ካላችሁ፣ እየደጋገማችሁ ስኳር እያደረጋችሁ ቡና በወተት የምትወስዱ ከሆነ ይሄ የደም ውስጥ የስኳር ጭማሪ የማስከተል አቅሙ ከፍተኛ ነው በተለይ ወተቱ ከፍተኛ ፋት ያለው ከሆነ በወተቱ ላይ ከፍተኛ ፋት ያለው የወተት አይነት የምትጠቀሙ ከሆነ የስኳር መጠን የመጨመር ነገር አለው። እሱ ብቻ ሳይሆን ለአለርጂም የማጋለጥ እድል ይኖረዋል። አሁን የምትጠቀሙት ወተት ከፍተኛ ፋት ያለው ሆኖ በቀን ውስጥ እየደጋገማችሁ ቡና በወተት የምትወስዱ ከሆነ አለርጂ እንደዚሁ የመከሰት እድሉ በጣም ከፍተኛ ነው። በነገራችን ላይ ክብደት በተለይ መቀነስ የምትፈልጉ ሰዎች ቡና በወተት ባትጠቀሙ መልካም ነው። በወርጭ አለባችሁ ቦዲ ማስ ኢንዴክሳችሁ የተስተካከለ ያልሆነ ከፍተኛ ፋት ሰውነታችሁ ላይ ያለ እንደዚህ አይነት ችግር ካለ ቅድም እንደነገርኳችሁ እናንተ ባዶ ቡና ነው መጠቀም ያለባችሁ አንድ ስኒ ምንም አይነት ስኳር ያልገባበት ባዶ ቡና። ነገር ግን ይሄ ቡና በወተት በዛ ላይ ስኳር አድርጋችሁ በዛ ላይ ቅባቱ ከፍ ያለ የወተት አይነት እየተጠቀማችሁ ከሆነ ክብደት ከመጨመር ጋር በጣም ከፍተኛ ሚና ስላለው ክብደት መቀነስ የምትፈልጉ ሰዎች ባትጠቀሙት መልካም ነው። ቡና በወተት በነገራችን ላይ ስትጠቀሙ ሌላው ነገር ምንድን ነው የቡናው ጥቅም ቶሎ ሰውነታችሁ እንዳያገኝ የማድረግ ነገር አለው። ለምሳሌ ባዶ ቡና ስትጠቀሙ አሁን ቡና የማነቃቃት ባህሪ ያለው ባዶ ቡና ስትጠቀሙ ቶሎ ሰውነታችሁን የማነቃቃት ስራ ይሰራል፣ ወይም ቶሎ ወደ ሰውነት ይሰራጫል። ነገር ግን ቡና በወተት ስትጠቀሙ የቡናው ብቻ ጠቀሜታ ወደ ሰውነት ለመሰራጨትና ለመድረስ ይሄ የማነቃቃት ባህሪው ሌላም ሌላም የቡናውን ጥቅሞች ለማግኘት በጣም የመዘግየት ባህሪ ያለው ከወተት ጋር ሲሆን ባዶን ግን ሲሆን ቡና በቀጥታ ቶሎ ወደ ሰውነት በመሰራጨት የቡናን ጠቀሜታ በአግባቡ እንድታገኙት ያደርጋል ማለት ነው። ሌላ እዚህ ጋር መናገር የምፈልገው ወተት በቡና ከምትወስዱ እንደኔ እንደኔ ጥቁር ቡና ብትወስዱ ይሻላል። ነገር ግን ለምሳሌ ወይ እኔ ቡና አልወድም ወይ ደግሞ ቡና በወተት የመጠጣት ልምድም ሱስም ካለባችሁ እሱን ካልጠጣው አይሆንልኝም የምትሉ አይነት ሰዎች ደግሞ ከሆናችሁ፣ የወተቱን አይነት በደንብ መለየት አለባችሁ። ይሄ ያገኛችሁትን የወተት አይነት ሁሉ በቡና መጠቀም ሳይሆን የምትጠቀሙትን የወተት አይነት በደንብ መለየት አለባችሁ። በተለይ በተለይ የወተቱ የስኳር መጠን፣ የቅባት መጠን በደንብ ብታውቁት መልካም ነው። እኔ እዚ ጋር በተለይ መናገር የምፈልገው ብትችሉ ብትችሉ የአልመንድ ወተት ብትጠቀሙ መልካም ነው። አሁን ብዙ ጊዜ አልመንድ ወተት ጥሩ ናቸው ለእንደዚህ አይነት ነገሮች ይሆናሉ። ነገር ግን እሱንም ቢሆን የአልመንድ ወተትን ስትገዙ ከጀርባው በውስጡ ያለውን የስኳር መጠን፣ የቅባት መጠን በደንብ አርጋችሁ አይታችሁ መግዛት አለባችሁ። ነገር ግን ያገኛችሁትን የወተት አይነቶችን ከምትጠቀሙ የአልመንድ ወተት ብትጠቀሙ ሞር የተሻለ ጉዳቱም ቀነስ ይላል። የቅባት መጠኑ የስኳር መጠኑ ቀነስ ያለ ስለሆነ ይሄ ግድ ቡና በወተት መጠጣት አለብኝ የምትሉ አይነት ከሆነ እንደዚህ አይነት ወተቶችን ብትጠቀሙ መልካም ነው። ብትችሉ ግን ባዶውን ቡና ብትወስዱ፣ ወተትንም እንደዚሁ ራሱን ችሎ ባዶውን ብትወስዱ መልካም ነው። ቡና በወተት በተለይ እየደጋገማችሁ ለመጠጣት ባት ሞክሩ መልካም ነው። እነዚህን መሰረታዊ ሀሳቦች ማወቅ ያስፈልጋል። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አገሯቸው። ለቤት አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ እንደዚሁ ሌላ ይጠቅማል፣ ያስተምራል የምለውን ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ